ጤና ይስጥልኝ የቂርቆስ ቲዩብ ተከታታዮች። ክፍል አንድ “ኢትዮጵያ የዓለሙ መፋረጃ” በሚል አርእስትና ኢትዮጵያ ዘክላሲክ ኬዝ በሚል ትርጉም በንቡረእድ ኤርሜያስ ከበደ ወልደ ኢየሱስ ተዘጋጅቶ የወጣውን መጽሐፍ ምክንያት በማድረግ ከደራሲው የተላለፈ መልእክት። ኢትዮጵያ የዓለሙ መፋረጃ፣ ኢትዮጵያ ክላሲክ ኬዝ መግቢያ። ይህ መልእክት ስሙ ከላይ በኢትዮጵያኛ እና በእንግሊዝኛ የተጠቀሰውን መጽሐፍ መነሻ በማድረግ እንደ ባዕዳኑ ልማድና እንደ ዘመኑ አስተሳሰብ ስለመጽሐፉ ጥሩነት በማጋነን ከአንባቢዎች ጋር ለማስተዋወቅ የቀረበ አይዶለም። የኢትዮጵያውያን አስተሳሰብና ባህል በገንዘብ ረገድ ሆነ በሌላው የፍላጎት አቅጣጫ ከባዕዳኑ የተለየ መሆኑን የሃይማኖታቸው አቋም ያረጋግጣል። የኢትዮጵያውያን ከእግዚአብሔር ሲሆን የባዕዳኑ ደግሞ የሰው ነው። እኔ ይህን ጽሑፍ ያዘጋጀሁት ኢትዮጵያዊ በሚያሰኘኝ በእግዚአብሔር አገልጋይነቴና መልእክተኛነቴ መጽሐፉ ስለያዘው መልእክት አይነትና፣ ክብደት አስቸኳይነትና አሳሳቢነት በማስረዳት ጉዳዩ የሚመለከታቸው ሁሉ መልእክቱ ደርሷቸውና አውቀውት ለላኪዎቹ ጌታና መቤት የሚገባውን መልስ እንዲሰጡ በቃል ብቻ ሳይሆን በጽሑፍ ጭምር ለማሳሰብ መሆኑን ከሁሉ በፊት ላስታውቅ እፈቅዳለሁ። በተለይ ራሳችንን እውነተኞች ኢትዮጵያውያንን በምንል ዘንድ የኢትዮጵያ የሆነው ጉዳይ ሁሉ ከማናቸውም ነገር ይልቅ ቅድሚያ እንደሚሰጠው የታወቀ ነው። መልእክቱም የእግዚአብሔር ነው ከተባለ ይቆይ አይባልም። የእግዚአብሔር መልእክትና የኢትዮጵያ ጉዳይ ዛሬ የሆነ እንደሚታየው ሳይሆን በእውነተኞቹ ኢትዮጵያውያን ዘንድ እንኳንስ በገንዘብ በሕይወትም አይለካም አይለወጥምም። ከሕይወት ይበልጣል ማለት ነው። መልእክተኛው ደራሲ አቅም አንሶት ወይም ነገሩ የእግዚአብሔር እውነት የሚመለከት በመሆኑ ብቻ ተባባሪ ወገን ጠፍቶ ነው እንጂ ቢቻል ኖሮ መጽሐፉ ለፈላጊ ሁሉ በነጻ ሊታደል በተገባ ነበር። ምክንያቱም በማንኛውም የኑሮና የእድሜ የእውቀትና የሙያ የክብርና የስልጣን የዘርና የጾታ የሃይማኖትና የአስተሳሰብ አቋምና ደረጃ ላይ ያለ ሰው ሁሉ ኢትዮጵያዊ ነኝ የሚለውም ሆነ ኢትዮጵያዊ ያልሆነው በነፍስ ወከፍ አግኝቶ ሊያነበው የሚገባ አስቸኳይ እና አሳሳቢ መልእክትን የያዘ በመሆኑ ነው። የእግዚአብሔር እውነትና የሰዎች እውነት እንደማይጣጣሙ ሁሉ እንዲሁ እግዚአብሔርና ገንዘብ በአንድ ሰው ልቦና ውስጥ በአንድ ላይ ሊወደዱ አይቻልም። ይህም በመለኮታዊው ቃል ሳይቀር ተነግሯል ተጽፏልም። ይህ ነገር ሃይማኖታዊ የሆነውም ያልሆነውም ያውቀዋል። ማንም ሰው ከሁለት አንዱን መርጦ ያንን አንዱን ብቻ ማፍቀር ማፍቀርና ማገልገል አለበት። የእኔም ምርጫና ፍቅር አገልግሎቴም ለየትኛው ወገን እንደሆነ ይህን ጽሁፌን አንብቦ የጨረሰ አስተዋይ ተመልካች በአገላለጸኝና በአቀራረቤ ለይቶ ሊገነዘበው ይችላል። ስለዚህ የዚህ ጽሁፍ ዋና ዓላማ መጽሐፉን ለማስተዋወቅ ሳይሆን የእግዚአብሔር ስለሆነችው ኢትዮጵያ መለኮታዊውን መልእክት ለማድረስ መሆኑን ደግሜ እገልጻለሁ። ደግሜ መግለጼም የአንባቢዎቼን ልቦና እንደኔ ወደ ቁም ነገሩ ማለት ወደ መልእክቱ ብቻ እንዲያተኩሩልኝ አጥብቄ ለማሳሰብ ስል ነው። ለመግቢያ ያህል ይህን ካመለከትኩ፣ ስለ መጽሐፉ ቁም ነገሮች በየመልኩና በየጥቂቱ የሚከተለውን ማብራሪያ እሰጣለሁ። ምዕራፍ አንድ። ኢትዮጵያ የትኛዋ? የመጽሐፉ አርዕስት የሆነውን ኢትዮጵያ የሚለውን ስያሜ መነሻ በማድረግ ኢትዮጵያ የትኛዋ ለሚለው ጥያቄ በቅድሚያ መልሱን አቀርባለሁ። ወደድንም ጠላንም ኢትዮጵያ የትኛዋ የሚል አስደንጋጭ እና አሳዛኝ እንግዳም የሆነ ጥያቄ ማቅረብ ካስፈለገበት ዘመን ላይ ደርሰናል። ከዚህ የተነሳ ኢትዮጵያዊ ነኝ የሚለውንም ለይ የትኛው አይነት ነህ፣ እውነተኛው ወይስ አሳቹ፣ ቋሚው ወይስ ጊዜያዊው ብሎ መጠየቅ ግዴታ ሆኗል። በዚህ መሰረት ለካዷትና ለናቋት ለማያውቋትም ልጆቿ እንዲሁም ለሚጠሏት እና ለናቋት ለማያውቋትም ባዕዳን በዚህ መጽሐፍ ላስተዋውቃት የሞከርኩት ኢትዮጵያ የትኛዋ እንደሆነች በቅድሚያ ለይቼ ማሳወቅ ይኖርብኛል ማለት ነው። አስመሳዪቱ ኢትዮጵያ። በእርግጥ በዚህ መጽሐፍ ላስተዋውቃት የሞከርኩት ኢትዮጵያ ከላይ የተጠቀሱት የካዷትና የናቋት የማያውቋትም ልጆቿ ከሚጠሏትና ከሚንቋት ከማያውቋትም ባዕዳኑ ጋር ተመሳጥረው ዛሬ በዚህ ስም ፈጠርናት የሚሏትን ገና መቶ ዓመታት እድሜ ያልሞላትን ሰው ሰራሿን ጊዜያዊቱንና ፈራሿን አይደለም። በቀደሙት ዘመን የዛሬ ሦስት ሺህ ዓመታት እንደተፈጠረች በማስመሰል የሚነገርላትን ያችን አረጋዊቷንም እንኳን አይደለም። እኔ በዚህ መጽሐፍ ያስተዋወቅኩት እኒህ ልጆቿ ከባዕዳኑ ጋር ተመሳጥረው የራሷ የሆነውን ሁሉ በሙሉ ንቃና አሽቀንጥራ ወርውራ ባዕድ የሆነውን ብቻ አሜን ብላ ወዳ ተቀብላ እንድታግበሰብስ ያደረጓትን ዘመናዊቱን አይዶለም፣ እኔ በዚህ መጽሐፍ ያስተዋወቅኩት እኒህ ልጆቿ ከባዕዳኑ ጋር ተመሳጥረው ከራስ ጠጉሯ እስከ እግር ጥፍሯ በተፈጥሮ የተሰጣትን ምድሯ ያፈራላትን የመልክ ውበትና የወዝ ጸዳል የጤንነት ሀብትና የሕይወት በረከት ጥላ የጨዋነት ደረጃዋንና የእመቤትነት ማዕረጓንም በጠቅላላ በፍጥረቱ ዓለም ዘንድ ያሳወቋትን ያስከበሯትን መልካካም ጸጋዎቿን ሁሉ ትታ በሰው ሰራሹ የባዕዳን ቅባትና ቀለማት እንድትኳኳል ባቷንና ሽንጧን ሳይቀር ለማንም ያለ ህፍረት እያሳየች በአጭር ቀሚስና በባለትረከዝ ጫማ በዓለም አደባባዮች ላይ እንድትውረገረግ ያደረጓትን ቅምጥል አይዶለም እኔ በዚህ መጽሐፍ ያስተዋወቅኩት። እኒህ ልጆቿ ከባዕዳኑ ጋር ተመሳጥረው እንደ ባዕዳኑ ለምድራዊው ገንዘብና ምቾት፣ ለሰብአዊው ኃይልና ስልጣን፣ ለስጋዊው እውቀትና ጥበብ ስትል ማንነቷን ረስታና ንቃ ፈጣሪዋንና ከእርሱ የተቀበለችውን ታማኞች ልጆቿም የተሰውለትን የቃል ኪዳን ሃይማኖቷን ለውጣና ክዳ ምልክቶቿንም ሁሉ ሰባብራና ቀይራ ከባዕዳን ጋር በሃይማኖትና በአምልኮ ሳይቀር እንድታመነዝርና እንድታሽቃብጥ ያደረጓትን ከሃዲቱንና አድርባይዋን አይዶለም እኔ በዚህ መጽሐፍ ያስተዋወቅኩት። እኒህ ልጆቿ ከባዕዳኑ ጋር ተመሳጥረው ክብረ ንጽህናዋንና የሰውነት አካሏን ሀብቷንና ጥሪቷን ጊዜዋንና ጉልበቷን ለመጠጥና ለምግብ ለጨዋታና ለጭፈራ ለመርዛማ ጭስና ለአደንዛዥ እጽ ብቻ የምታውለውን ጋለሞታ አይዶለም እኔ በዚህ መጽሐፍ ያስተዋወቅኩት። እኒህ ልጆቿ ከባዕዳኑ ጋር ተመሳጥረው ካመጡባት ከዚህ ጉስቁልናዋ የተነሳ አመፀኛይቱ ከሃዲቱና ዘማዊቱ ትውልድ ተብላ መለኮት በተዋሃደው ሰብአዊ ቃል የተዘለፈችውን ነውረኛይቱን አይዶለም እኔ በዚህ መጽሐፍ ያስተዋወቅኩት። በዚህ አሳፋሪና አሳዛኝ ምግባሯ እየተበረታታች እንድትቀጥልበት ለማድረግ በባዕዳን ደጋፊነትና አይዟችሁ ባይነት የራሳቸውን ገናና ማንነት በገዛ እጃቸው ገድለው ለመቅበር በራሳቸው ስር ነቃይነትና መሰረት አፍራሽነት ጉድጓዳቸውን እየቆፈሩ ያሉትን ፈጣሪዎቿ የሆኑት እኒህ ልጆቿ ከባዕዳኑ ጋር ተመሳጥረው በመድረክ በአደባባይና በቤተ መቅደስ ሳይቀር እንዲሁም በየጦማረ ሕዝቡ በጋዜጣ እንዲሁም በየመጽሔቱ በየነፋስ ድምፁ በራዲዮ እንዲሁም በየነፋስ ስዕሉ በቴሌቪዥን መስመሮች እነዚህንም በመሳሰሉት የዜና ማሰራጫዎች እና የህዝብ መገናኛዎች አማካይነት በሚያስተላልፉት የሐሰት ስብከታቸው የውሸት ዝናዋን እያወደሱና እያሞገሱ እያስፋፉና እያጋነኑ የሚናገሩላትንና የሚጽፉላትን ስለውም ቀርጸውም የሚያቀርቧትን አሻንጉሊታቸው አይደለም እኔ በዚህ መጽሐፍ ያስተዋወቅኩት እኒህ ልጆቿ ከባዕዳኑ ጋር ተመሳጥረው የተሰጣትን የጸጋ ክብር እንደ አህዛብ በርኩሰት እንደ ዓለማውያኑ በውርደት ለውጣ እነርሱን ለመምሰል በመሞከር ያልተሰጣትን በመሻት ከበርቴ ሳትሆን እንደ ከበርቴዎቹ፣ ሀያል ሳትሆን እንደ ኃያላኑ፣ ጠቢብ ሳትሆን እንደ ጠቢባኑ ሆና ለመታየት ያላቅሟ የምትንጠራራውንና የምትጨረጨረውን ማለት ያልሆነችውንና ሆና ለመታየት የምትጥረውን ግድርድሪቱን አስመሳይቱንና ግብዚቱን አይደለም እኔ በዚህ መጽሐፍ ያስተዋወቅኩት። እኒህ ልጆቿ ከባዕዳኑ ጋር ተመሳጥረው ቤቷንና ቤተሰቧን እንድታስተዳድርበት ሰሪዋ ፈጣሪዋ ከሆነው ከላይ ከሰማያዊ አባቷ ከእግዚአብሔር በቀዳሚነት ተሰጥቷት ቤተ ሕዝብ፣ ቤተ መልክናና ቤተ ክህነት በተባሉ አቋሞቿ አማካኝነት ስትሰራበት የኖረችውን ባለሶስት ዘርፍ የሆነውን የራሷን ጥንታዊውን ስርዓተ መንግስት አፈራርሳ የባዕዳን የሆነውን ሰው ሰራሹን በስውርና በገሃድ ለመተካት የምትጣጣረውን በዚህ ምክንያት የልጆቿን ደም በጭካኔ እያፈሰሰች በዚያ በደማቸው እጆቿን የምትጣጠበውን ግፈኛ ይቱን አይደለም እኔ በዚህ መጽሐፍ ያስተዋወቅኩት እኒህ ልጆቿ ከባዕዳኑ ጋር ተመሳጥረው ዛሬ በተራቸው ገናናዎች ባለጊዜዎች የሆኑት እኒሁ ባዕዳን ይህንኑ ከእርሷ ያገኙትን ባለ ሶስት ዘርፍ የሆነውን ስርዓተ መንግስት ለእነርሱ ስጋዊ ኑሮ እንደሚስማማቸው አድርገው በብልሃትና በእውቀት በማቀነባበር ህግ አውጪ ሌጊስሌቲቭ ህግ ፈጻሚ ኤግዚኪዩቲቭ እና ህግ ተርጓሚ ጁዲሽሪ በሚል ዘይቤ የሚጠቀሙበትን ባህል እንደ አዲስ እያቀረቡ በዓለም ላይ የሚኖረውን የሰው ዘር ሁሉ አጠቃሎ ለመያዝ ያስችለናል ብለው ላመኑበት ካፒታሊዝም ወይም ሶሻሊዝም ወይም ኮሚኒዝም ወይም ዲሞክራሲ ለሚሉት ፍልስፍናቸው ለእያንዳንዱ በየተራ መሞከሪያ እንድትሆን ወይም አንደኛውን እንድትከተል በማስገደድ ያቺ ለብዙዎች አርአያና አስተማሪ ሆና የኖረችው አዋቂቱ እንዳላዋቂ በነጻነት እድሜ ከሁሉ የከበረች ይቱን እንደኋላ ኋላ መጥ ባይታወር በገንዘብና በብልጭልጭ ነገር በቀላሉ እንደሚሸነግሏትም ሞኝ ኮረዳ ሆና እነሆ ባዕዳን እንዲህ እንዲጫወቱባትና እንዲሳለቁባት ያደረጓትን ወስቋላ አይዶልም እኔ በዚህ መጽሐፍ ያስተዋወቅኩት፣ እኔ የማላውቃትን፣ እርሷም የማታውቀኝን ይልቁንም ኢትዮጵያ በሚል በተቀደሰው እና በዘላለማዊው ስም ልጠራት የማልደፍረውን እንዲህ ያለችውን አይደለም፣ እኔ በዚህ መጽሐፍ ላስተዋውቅ የተነሳሁት። ይህችን እኔ የት አውቃትና ነው የማስተዋውቃት? ፈጽሞ አላውቃትም። ላውቃትም አልችልም፣ አልፈልግምም። በዚህም ስም አልጠራትም። የዚህ ልጆች ነን የሚሉትንም በዚህ ስም አልጠራቸውም፣ አላውቃቸውምም። በዚህ ሁሉ እኒህ ልጆቿ ከባዕዳኑ ጋር ተመሳጥረው የፈጠሯት ይህን የመሰለችው ኢትዮጵያ የሚሏት? ምትሃት የህልውና ዋና የታሪኳ እድሜ ከአፄ ኃይለስላሴ ዘመን ጀምሮ ሲቆጠር አሁን ከመቶ ዓመታት አይበልጥም። ስለዚህ ኢትዮጵያ የምትባል ሀገር ከመቶ ዓመታት በፊት እንዳልነበረች ይህ ዘመን ባፈራቸው በኒሁ ልጆቿ አንደበት በዓለም ፊት ያለ ሕፍረት እና ያለ ዩኝታ በይፋ ሲነገር መሰማቱ በምንም ሊያስደንቅ ከቶ አይቻልም። በዚህ ረገድ እነርሱ ትክክል ሆነው ይገኛሉ። የፈጠሯት ሰዎች ያለ ህብረት ኢትዮጵያ ብለው የሚጠሯት ይህች ሀሰተኛይቱ የጣዖት ምስል ለዚህ ውርደትና ውድቀት ካደረሷት የጥፋት ልጆቿ ጋር እስካሁን የተቀበለችውንና ያገኘችውን አሁንም እየተቀበለችና እያገኘች ያለችውን፣ ወደፊትም ልትቀበልና ልታገኝ የሚጠብቃትን የፍርድ ቅጣትና የፍዳ ዋጋ እነሆ ዓለሙ ሁሉ ሳይቀር በይፋ ያየውና የሚያውቀው ስለሆነ መናገርም መጻፍም የሚያስፈልግ አይመስለኝም። እኒህ ልጆቿ ከባዳኑ ጋር ተመሳጥረው የሰሩላት የሳርና የአገዳ ቤት የተመሰረተ በውሸት አሸዋ ላይ ስለሆነ ቀላሉን አውሎ ነፋስ፣ ውሽንፍርና ጎርፍ እንኳን መቋቋም አቅቶት በአጼ ኃይለስላሴ ዘመን በጀመረውና በደርግ በቀጠለው ታላቅ አወዳደቅ እንደፈራረሰ አይነት በንስሐ ለመመለስ አሁንም እምቢ ብለው በአመጻቸውና በክህደታቸው በሚጸኑት ዛሬ ባሉትና ወደፊትም በዚሁ ይዞታ በሚራመዱት ላይ ይህንኑ የመሰለውን አሳዛኝ ፍጻሜ ሲደርስ እድሜ ያገኘ ሁሉ ይመለከተዋል። አዎን እኒህ ልጆቿ ከባዕዳኑ ጋር ተመሳጥረው እውነተኛዋን ጥንታዊትና ዘላለማዊት የሆነችውን ኢትዮጵያ ቢቻል ከምድረ ገጽ ለማጥፋት ባይቻል ግን በምኞት እና በስሜት ብቻ እንደሌሎች ቆጥሮ በአዳን የሚፈልጓትን ሌላ ኢትዮጵያ በሀሰት ለመመስረት የሚያደርጉት ሙከራ መጨረሻው መጥፋትና መፈራረስ ብቻ መሆኑን ከአጼ ኃይለ ስላሴና በስራቸው ላይ የደረሰው ፍጻሜ ለማስረጃነት ይበቃል። ይህን ቁም ነገር የያዘው ሀተታም በዚሁ መጽሐፍ በሁለተኛው አብይ ክፍል በሰፊው ተብራርቷል። እውነተኛይቱ ኢትዮጵያ ስለዚህችቱ ስለ ሰው ሰራሽቱ ይህን ያህል ካተትኩ እስቲ ስለ እውነተኛይቱ ደግሞ ጥቂት ልናገር በአንድ ወገን ለካዷት እና ለናቋት ለማያውቋትም ልጆቿ በሌላ ወገን ደግሞ ለሚጠሏት ለናቋትና ለማያውቋትም ባዕዳን እኔ በዚህ መጽሐፍ አማካይነት ላስተዋውቃት የሞከርኩት እውነተኛይቱ ኢትዮጵያ ካለፉት መቶ ዓመታት ብቻ ሳይሆን ከነዚያ በፊት ከነበሩት ከ3 ሺህ ዓመታትም ማስቀድሞ ወደ ኋላ ተሻግሮ የሚሄድ የ7518 ዓመታት ዕድሜ ያላትን ኢትዮጵያን ነው። ከላይ ለተጠቀሱት ልጆቿና ለባዕዳኑ በዚህ መጽሐፍ በእርግጥ ላስተዋውቃት የሞከርኩት እውነተኛዪቱ ኢትዮጵያ ከሁሉ የቀደመው የጥንታዊነቷ ግንድ በፈጣሪዋ እጅ በሕይወት ወንዝ መካከል የተተከለ ስለሆነ የማታረጀውን ኢትዮጵያን ነው። ለኒህ ልጆቿና ለባዕዳኑ በዚህ መጽሐፍ ያስተዋወቅኳት እውነተኛ ኢትዮጵያ በውበተ ጸጋ የተሟላው ተፈጥሮዋ ምድራዊ ብቻ ሳይሆን ሰማያዊም ስለሆነ ዘወትር በአዲስነት ጸንታ የምትገኘውን ነው። ሕልውኗ ከመለኮታዊው ባህሪ የሰረጸ ስለሆነ በሕያውነት ለዘላለም የሚቀጥለውን ነው ማለት በሕያውነት ለዘላለም የሚቀጥለውን ነው ማለት። የትናንትናዋን፣ የዛሬቱንና የወደፊቱን አንዲት ኢትዮጵያ ነው። እኔ ለዚህ ልጆቿና ለባዕዳኑ በዚህ መጽሐፍ ያስተዋወቅኳት ራሱ እግዚአብሔር በአዳምና ሔዋን የመሰረታትን በባለቃል ኪዳን ኪዳን አባቶቿና እናቶቿ ያጸናትንና በኢየሱስ ክርስቶስ እና በድንግል ማርያም የፈጸማትን በአጠቃላይ እርሱ በሰባቱ ቅዱሳት ኪዳናት የሰራትን ዘውዳዊ መንግስቱንም በራሱ ሊቀ ካህናትነትና ንጉሠ ነገሥትነት በእናቱም ዙፋናዊ መንበርነትና ንግስትነት ሶስቱ የአመራር የአገልግሎትና የአስተዳደር አካላት በሆኑት በቤተ ሕዝቡ በቤተ ክህነቱና በቤተ ምልክናው አማካይነት የሚያስተዳድራትን እውነተኛዪቱን ኢትዮጵያን ነው እኔ ለዚህ ለኒህ ልጆቿና ለባዕዳኑ በዚህ መጽሐፍ ያስተዋወቅኳት በአሁኑ ጊዜ የካዷት ልጆቿና የሚጠሏት ባዕዳን ተባብረውና ተመሳጥረው ተማምለው እና ቆርጠው ሊያጠፏት የተነሱትን፣ ነገር ግን እነርሱ በዚህ ስራቸው ሲጠፉ እርሷ ቆማ ጥፋታቸውን የምትመለከተውን እውነተኛዊቱን ኢትዮጵያን ነው። እኔ ለኒህ ልጆቿና ለባዕዳኑ በዚህ መጽሐፍ ያስተዋወቅኳት ሲሻት ሹሩባዋን ተሰርታ በዚያ ላይ ገርዳሳ ሻሿን አስራ አለዚያ በተዋበ ጸጉሯ የተሸፈነ ራሷን በኩታዋ ተከናንባና አንገቷን በመስቀል ማተቧ ሸልማ በሰንደቅ ዓላማዋ ጥለት የተከበበ ረዥም ቀሚስ አንዠርግጋና የማርያም መቀነቷን ታጥቃ እጆቿን ወደ እግዚአብሔር ብቻ የዘረጋችውን እውነተኛዪቱን ኢትዮጵያን ነው እኔ ለኒህ ልጆቿና ለባዕዳኑ በዚህ መጽሐፍ ያስተዋወቅኳት ለሰዎች ውለታ አመሰግናለሁ ሳይሆን እግዚአብሔር ይስጥልኝ ለሰላምታቸውም እጅ በመስጠት ሳይሆን እጅ በመንሳት ብቻ እግዚአብሔር ይመስገን ጤናውን ይስጥልኝ ብላ የምትመልሰውን እውነተኛይቱን ኢትዮጵያን ነው እኔ ለኒህ ልጆቿና ለባዕዳኑ በዚህ መጽሐፍ ያስተዋወቅኳት ከሁሉ በበለጠውና ለዘላለም ሕያው በሆነው በምድራዊውና በሰማያዊው በሰብአዊውና በተፈጥሮአዊው ሀብትና ጸጋ ከሁሉ ይልቅ እጅግ የከበረችና የገነነች ስትሆን በዚህ ይዞታዋ ላይ ተመስርታ ልጆቿን በዘመናዊው የስልጣኔ ጎዳና መምራት ስትችል፣ የለም መሰረታዊ እምነትሽንና ጥንታዊ አቋምሽን አፈራርሰሽ ሕያዋን ቅርሶችሽንና ዘላለማዊ ይዞታሽን ጥለሽ ፈራሽ እና በስፋሽ የሆነውን ሰው ሰራሽ እውቀትና ጥበብ ብቻ በመከተል በግድ ለባዕዳን እምነት፣ ሕግና ስርዓት ተገዢ ሁኚ ለሚሏት ለነዚህ የባዕዳን ተገዢዎች ለሆኑት ልጆቿ እምቢ አይሆንም በማለቷ በምድር ላይ ከሚገኙ የመጨረሻ ደሆች አህጉሮች መካከል አንዲቱ ናት ተብላ በስጋውያኑ ፍልጡኖችና በዓለማውያኑ ከበርቴዎች ዘንድ የተሰደበችውን የተዋረደችውንና እንደ ድሃ የተቆጠረችውን እውነተኛ ይቱን ኢትዮጵያን ነው። እኔ ለእኒህ ልጆቿ እና ለባዕዳኑ በዚህ መጽሐፍ ያስተዋወቅኳል። ሰሚና አስተዋይ ተመልካች ቢገኝ ይህ ሃሞተቢስ የሆነውን በዓለም ላይ አባቱን እግዚአብሔርን እናቱንም ኢትዮጵያን አሰዳቢና አሳዳጊ የበደለው እስከ ማሰኘት የደረሰውን ፈጽሞ የኢትዮጵያዊነት ባህሪይ የሌለውን ለስጋዊና ዓለማዊ የግል ተድላ ደስታ ሲል ራሱን ለነውርና ለምናምንቴው ያስገዛውን ይህን ብቻ ሳይሆን ማንነቱን አገሩንና ወገኑንም ለባዕድ አሳልፎ ከመስጠት ከመሸጥ የማይመለሰውን በግብሩ አመፀኛና ከሃዲ ዘማዊም የተባለውን አሁን ይህን ትውልድ ቢቻል ለመመለስ ባይቻል ግን ለማጋለጥ ነው ይህን መጽሐፍ ተዘጋጅቶ የወጣው። በኢትዮጵያዊነት የወለደችኝ እናቴ ናት ብዬ የማምንባትን እርሷም በኢትዮጵያዊነት የወለድሁህ ልጄ ነህ የምትለኝን ይህችን አማናዊቱን ኢትዮጵያን ነው እኔ ለኒህ ልጆቿና ለባዕዳኑ በዚህ መጽሐፍ ያስተዋወቅኳት። እናት እኮ ደሃም ትሁን ሕመምተኛ፣ ደንቆሮም ትሁን አሮጊት፣ ምንም ትሁን ምን እናት ናት። እርሷም አንዲት ብቻ ናት። አይጨመርባትም፣ አይቀነስባትም። ያው አንዲት ናት። ደግሞ ወልዳለችና ልትካድም አይቻልም። ተለውጣ ሌላ ልትሆና አትችልም። የክርስትና እናት፣ የጡት እናት፣ የእንጀራ እናት፣ የማደጎ እናት፣ የቆብ እናት እርሷን ተክተው እናት ሊሆኑ አይችሉም። ኢትዮጵያ እኔንና እንደኔ የሚያምኑባትን ወገኖቼን የወለደችን በስጋና በነፍስ ብቻ ሳይሆን በእግዚአብሔር ልጅነት በመንፈስ ጭምር ስለሆነ እናትነቷ ህያውና ዘላለማዊ ነው። ስለዚህ እናትነቷ በስጋ ከወለደች እናት ይልቃል ማለት ነው። ለፈርዖንነት የታጨውና በዚያ ገናና ህይወቱ ጊዜ የቀረበለትን የዘውድ ስልጣንና የገዢ ዙፋን ንቆና አሽቀንጥሮ ጥሎ በቤተ መንግስት አቀማጥላ ካሳደገችው ንግስት እናቱ ይልቅ በባርነት ቀንበር ተጎሳቁላ የወደቀች ደሃይቱን ወላጅናቱን የነገስታት ወንዶች ልጆች ለሚስትነት ሊያጫት ከሚረባረቡበትና ራሷን ለጋብቻ ካቀረበችለት ከፈርዖን ሴት ልጅ ይልቅ ደሃይቱን እረኛና ኢትዮጵያዊቱን የካህን ልጅ በአጠቃላይ ከሐሰት ይልቅ እውነትን፣ ከውሸት ክብርና ብልጽግና ይልቅ የእውነት ውርደትንና ድህነትን የመረጠው ሙሴ በቅዱሱ ኪዳን ምክንያት ለእውነተኞች ኢትዮጵያውያን አንዱ ቀዳሚ አራያችን የሆነው ስለዚህ ነው። ይህን ታላቅ አራያችን የሆነውን የኢትዮጵያዊነት ባህሪ ለዚህ ኢትዮጵያዊ ነኝ ብሎ ሲናገር ለማያፍር ትውልድ ይህ መጽሐፍ በትዝብት ያስታውሰዋል። ሰሚና አስተዋይ ተመልካች ቢገኝ እዚህ ላይ በማትናወፀው በእግዚአብሔር እውነት አረጋግጬ መናገር የሚሻው። ኤውሮፓውያን፣ አሜሪካውያንና አረባውያን አህጉር በዛሬ ሁኔታቸው ሲታዩ አንዳቸውም ኢትዮጵያዊ መሆንን እንደማይፈልጉ ሁሉ ኢትዮጵያም በእግዚአብሔር የተሰራችበትን እውነተኛ ማንነቷን ለውጣ ዛሬ በካሃዲያን ልጆቿ መሳሪያነት ከእነርሱ አንዳቸውን እንድትሆን እየተገደደችበት ያለውን ኤውሮፓዊነትን፣ አሜሪካዊነትን ወይም አረባዊነትን ፈጽማ መቀበል የማትችል መሆኗን ነው። የቀደሙት ኢትዮጵያውያን በህይወተ ነፍስ እያስተዋሉ የሚታዘቡትን የዛሬው ትውልዳቸው ያደረገውንና የሚያደርገውን የሆነውንና የሚሆነውን ይህንን ጉዳቸውን ለጥቂት አፍታ በህይወተ ስጋ በየመቃብራቸው ወይም ከየመቃብራቸው ቀና ብለው አይተው መናገር የሚችሉ ቢሆን ለባዕዳን እምቢ ብለው ሊሰውለት ሲሰውለት የኖሩትና ለእርሱ በአደራ ቅርስነት ያወረሱት ኢትዮጵያዊነት ይህ እንደሆነ ባስታወቁት ነበር። የቀደሙት ኢትዮጵያውያን በህይወተ ነፍስ እያስተዋሉ የሚታዘቡትን የዛሬው ትውልዳቸው ያደረገውንና የሚያደርገውን የሆነውንና የሚሆነውን ይህን ጉዳቸውን ለጥቂት አፍታ በህይወተ ስጋ ከየመቃብራቸው ቀና ብለው አይተው መናገር የሚችሉ ቢሆን ለባዕዳን እምቢ ብለው ሲሰውለት የኖሩትና ለእርሱ በአደራ ቅርስነት ያወረሱት ኢትዮጵያዊነት ይኸው እንደነበረ ባስታወቁት ነበር። ኢትዮጵያዊ ነኝ የሚለውና ኢትዮጵያዊ ነኝ ለሚለውና መላውን የዓለም ሕዝብ ለሚወክለው ለዘመኑ ትውልድ ይግረመውና ኢትዮጵያ እንኳንስ እራሷን ለውጣ ሌላ ልትሆን ይቅርና ሌላ ሁሉ ማለትም ኤውሮፓዊውም አሜሪካዊውን አረባዊውና ሌላውም ሁሉ ራሱን ወደ ኢትዮጵያዊነት ለውጦ እርሷን ኢትዮጵያን ካልሆነ በስተቀር፣ የሩቁን ለማዘከር በኖህ ዘመን የሆነውን የቅርቡን ለማስታወስ ደግሞ በሁለተኛው የዓለም ጦርነት ጊዜ የነበሩት ትውልዶች የገጠማቸውን ክፉ እድል እንደሚደርስበት የሚሰማ ጆሮ ላለው ሁሉ ይህ መጽሐፍ በአዋጅ ቃል ጮሆ ይናገራል። የሰው ዘር ከዘላለም ጥፋት ድኖ በህልውናው መቀጠል የሚችልበትን መንገድ በማመልከት እግዚአብሔር በኢየሱስ ክርስቶስ እና በድንግል ማርያም ያዘጋጀለት የሰውም ልጅ ለዘላለም ሕያው ሆኖ በመልካም ሕይወት እኖርበታለሁ ብሎ በተስፋ የሚጠብቀው ዓለም የሚገኘው እና የሚወረሰው በእውነተኛ ኢትዮጵያዊነት ብቻ መሆኑን መጽሐፉ እያረጋገጠ ያስረዳል። የምዕራፍ አንድ በዚህ ላይ ተጠናቋል። በሚቀጥለው መርሃ ግብር በምዕራፍ ሁለት የዓለሙ መፋረጃ፣ እውነተኛ ማንነቷ ከላይ የተነገረላት ኢትዮጵያ ለምን የዓለሙ መፋረጃ እንደተባለች ምክንያቱን በምዕራፍ ሁለት አስረዳለሁ። ስለምትከታተሉን እግዚአብሔር ይስጠልን።